የፍጽሜ ፍቅር አናቶ ላይ ወጥቶ ያወዛ ወዛ። ምን ሌላ ነገር ጠይቃታለሁ ብለሽ ነው? አንዴ ፈጣሪ ያጽናሽ ስራ። እኔ ኮንጆ በደምብ ጥረጊ፣ ምንም ነገር እንዳይኖረው ነድፊ እኔ እንጀዋላይ ሆስጥ አካባቢ እንዴ፣ ሰሞኑ አላወራንም። እያወራ ነበር ግን ምናልባት ረፍት። አረ መውጣት አትችልም። እሷ ረፍት እ ጠለባ አደለች እንዴ? ጠለብ አይደለችም። ጠለቤት አደለም እንዴ? አይደለችም። እንደዛ ከሆነማ፣ እንደሆነች በፊት ነበረች፣ አሁን ላይ አይደለችም። ቢራቢሮ ምሷን ጣድሬ ቢራቢሮ እኮ የቆየ ነበር እኮ፣ ግን አሁን ቅርብ ጊዜ ነው እኮ ክዮ ክዮ ቅርብ ጊዜ ነው። መዲና አሰላሙ አለይኩም። ሰዎቹ እንቅልፋቸውን ሳጨርሱ ነው እንደምትገቡት የሞቶ እንትኑ ባለፈው እኔ እንትን እምላቸውን ሸርሸር አድርግላቸው እና ሰላም ብያቸው እወጣለሁ ብዬ ሸር አደረግላታለሁ ቀረኝ። የሰው እንትኑ ይች መዲና የምትባለው ናት

ዘድ ምትባል ሴት ቆይ እንገናኛለን፣ አለቅሽ ነው የምከትሽ። ሶስት መላጣ ልጅ ቆይ እኔ ተማራት መላጣ ልጅ አምስት ሰዓት ነው የምነሳው። አምስት ሰዓት ተነስቼ ማለት ነው ቁርስ ምናምን ጨራርሽ ይደብረኛል። ሌላ ስራ ደግሞ ላይፍ ካልከፈኩ ሌላ ስራ አልሰራም።

ሆና እኔም እኮ አምስት ሰዓት ነው የምነሳው፣ ግን ስልኬ ጋር አልገናኝም። ይኸው እኔ አምስት ሰዓት እነሳ እና እኔም ከስልኬ ጋር አልገናኝም። ከዛ እንዴት ሆናለሁ መሰለሽ፣ ቁርስ ምናምን ልጆች ሄደው ቁርስ ተርቼ፣ በቃ ጽዳት ምናምን አጸዳለች። ከዛ ወጥቤት ደግሞ እመጣለሁ እዚህ ወጥቤት ስመጣ ጽዳት ምልሽ ውጭ ምናምን ማለት ነው ውስጥ ወጥቤት ምናምን እንትን ብዬ ከዛው ውስጥ ስመጣ ወጥ ቤት ገባለሁ። ማን ነው በዚህ ሰው ወጥ ቤቱን ገዝት። ከገባሁ ብዙ ስራ ሰራለሁ፣ ብዙ ነገር አቃልላለሁ። ወላ አለቀመጥም፣ በቃ ግን ገዝት ካልገባው የሆነ ፓርት ላይ ወይ ቲክቶክ ያለው ወይ ሰው የፖስተው ወይ ከዛ ወፍ እኔ ደግሞ ከምፖስትም የተፖሰተም ከማይ ምናምን ገስት ገብቼ ደግሞ በዚህ ሰዓት ነው የሚመቻቸው። ወኔ ፈልጋቸው ልጆች ማለት ነው አብዛኞቹ ሳውዲ ናቸው። ጠዋት ነው የሚመቻቸው፣ ከሰዓት ደግሞ ስልካቸውን አይዙ። እነ ሰብሪና ምናምን ማለት ነው እንደውምለለዛለማኒላማልታደና ስልክ እንዳላት ነገር ደግሞ ውይ ተኝተሻል አንቺ

ኖ ኖ ኢንስታግራም ላይ ዳቦ ይዞ ትንሽ እየ የእሱ ነው፣ ሀይሚ የለቀቀችው እሱ ሼር ያደረገው ሼር አድርጎት ነው። አላውቅም እሱ ቤት ሀይሚ ኮኮ፣ እሱ ሼር አድርጎት ነው። በደህና ጊዜ ዳቦ እየበላ አሁንማ፣ ዳቦ ተወዷል። ዳቦ ተወዷል። ያኔማ የአንድ ብር አራት ዳቦ ነበረ። አሁን እኮ ያው የአስር ብሩ ራሱ አሁን ኖቢ እንደያዘው ዳቦ አንዱ ራሱ ይመስለኛል። እኔ ስመጣ ስድስት ብር ነበር አንዱ። ያረ አስር ብር ከገባ ቆይቷል። ይገባል ስድስት ብር ትንሽዬ ናት። በፈጣሪ እኔናችሁ አንድ ላይ ነን መሰለኝ። አስር ብር ገባ፣ አሁን ይገባል ነው። እኔ የዛሬ ከአንድ አመት አንድ አመት አስር ወር የተመጣው በቃ ትንሽ ጨምሯል እንዴ! ስሙ ምንድን ነው? ደግሞ ይሄ ሀበሻ ነው። ማንን ነው የሳትኩት? ይባ

እንዴ ያለ ምን፣ ከዛ ራሱ እኮ አንድ ሺህ ምናምን ፎሎወር አለ። አንቺ ብሎ ካርግሽ ነበር። እንደ እኔ የፈጣሪ ሰዎች ሁሉ አብደዋል። ከየት ነው

እንሰለን ማለት ነው። ሰው ለምንድን ነው ግን ክፋት ነው ያስበው? ወላሂ ሰው ስለሆነ ነክፋት ነው የሚያስበው የሰው ልጅ አብዛኛው ሰው አብዛኛው ሰው አብዛኛው ተሞላው ውስጡ በክፋት ነው ማለት ትችያለሽ። አሁን ያየሽው ሰው ወላሂ ግማሽው አልጋ ላይ ግማሽው ሞት ሲባል ነው የምንሰማው። ግን ይህን ይህ እያየን ክፋት ቢቀርብን ለሰው ልጅ ሞትን ባንመኝ፣ ሲጀመር እንዴ ያን የሚያስብ አለ ብለሽ ነው ትዝምል? የለም ለም ዱንያ ይውዳለች፣ ታታልላለች። ጊዜያዊ ስሜታችን እንጂ የነገውን የሚያስብ የለም። ማረ አንዳንድ እና ቦታ ዞሮ ዞሮ ስትይ የምታየው ነገር ያስጠላል። ስጠላ ቴናንቼ በፊት ስምሽ ማን ነበር እንደው ለማወቅ ፈልጌ ነው። አይ ሐቡዬ ምነው ቤቱ ሱቁ ስገባ ነበር ምን ነሽ ነው እንዲ እና ስምሽን ቀይርሽን ነው ላላ ሐስና ነኝሽ ስሜን ቀይሬው ነው ማን ማን ሐስና ነኝ ስሜን ቀይሬው ነው እኔ ስምሽን ፕሮፋይልሽም ተቀይሯል። እንዴት ነው ማቅሽ? እኔ ማለት አልሐምዱሊላህ አልሐምዱሊላህ ነበረ በፊት አንቺ ጋር ስገባ ቀያይረሽ ነው እኔ ራሷን ደሞ ቀይሬ ታቲክቶክ ጠፋሽ ሁሉም ሰው ታቲክቶክ ስሜንም ፕሮፋይልን ቀይ ታቲክቶክ ጠፋሽ አሉ የፈጣሪ